ለገሄዳ ቀምንም አሁን ብትሄዱ ምስር ለማየት በጣም ብዙ ኪሎ ሜትር መጓዝ አለባችሁ። ለማየት ማሳ ላይ ማለት ነው። የዛ እንትኑ ምንድን ነው? አንዱ የበሽታ የድርቁ፣ እንደገና ደግሞ የክሽክሽ የክሽክሽ ኤፌርስ ወይም ክሽክሽ የሚባለው አለ። ልክ ዝናቡ ሲመጣ ሙሉ ለሙሉ ቅጠሉን እየፈገፈገ የምግብ ዝግጅቱን የሚያስተጓጉል ማለት ነው። እና እነዚህ ነገሮች ተደባብረው ምስርን ከምርት ውጪ እያደረጉ ምናልባት ታቃላችሁ ለገሄዳ ማነ ሰኞ አካባቢ የምስር መከኪያ ማሽን ሁሉ ገብቶ ነበር። እስከቅርቡ ጊዜ ያ አሁን የለም። ቶታ እና ከዚህ ተዘጋጅቶ አዲስ አበባ ይሄድ ነበር እና ያንን ለመመለስ ምንድነው ያደረግነው ያሰብ ነው። እኛ መዝሪያ ወቅትን ወደኋላ በማድረግ መመለስ ይቻላል የሚል ጽንሰ ሀሳብ ያዘንና በሐምሌ ልክ ዝናቡ እንደገባ አፈሩ በጣም ጭቃ ሳይሆን መደብ አዘጋጀን አንድ ሜትር ከሀያ በአርባ አርባ ውሃ መፋሰሻ ሜትር ከሀያው ደግሞ ምስሩ የሚስራበት ማለት ነው። በጣም ሳይጨቀይ እሱን አድርገን ለንትን ለማለት ነው የሞከርነው። በዚህ ሂደት ዝርያ አስለቅቀናል። የምስራች የሚባል ዝርያ በብሔራዊ ደረጃ ማረጋገጫ ተሰጥቶት በአሁኑ ሰዓት ተለቋል፣ እና እሱን በሰፊው እያባዛን ያለንበት ሁኔታ ነው ያለው። እና ይሄ የዚህ ስራ ዋናው ፅንሰ ሀሳብ ምስርን በሐምሌ ጥቁር አፈር ላይ ቀደም ብሎ በመዝራት ማምረት ይቻላል የሚለውን ሀሳብ እንትን ለማለት ነው። በነገራችን ላይ የዝርያ ብቻ አይደለም ቀድመን በመዝራታችን የአርሶ አደሩን ዝርያም የተሻለ አቅም አይተናል። ምንድን ነው የአርሶ አደሩ ዝርያ መጨረሻ ላይ የገጠመን ዋግ ዋግ አጠቃው። አምና ምናልባት ደሱ ተሰው ዋግ እንት ብሎት ነበር። የዚህ አይነት ችግር ካልሆነ በስተቀር እሱንም ወደኋላ አምጥቶ ማምረት ይቻላል የሚለውን ሀሳብ እንድትይዙት ነው። በተለይ አርሶ አደሮች አርሶ አደሮች እኔ አሁን እንደውም ጥሩ አይደለም ለእይታ የሆነ ወቅት መጥቼ የተወሰኑ አርሶ አደሮችን ለማስተያየት ሞክሬ ነበር። ምንድን ነው ይሄ ካሮት ነው ምንድን ነው ያሉት። ምክንያቱም በዛ ሰዓት ምስር አይጠበቅም። ቅጠሉ ደግሞ ሲታዩት ያኔ እንደ ካሮት ነው የሚመስለው፣ ቅርጹም፣ አጠቃላይ ይዘቱም እና እስከዛ ድረስ ነው የነበረው። እና በሚፈለገው መልኩ ግን አይደለም። አምና ጥሩ ነበር። አምና ምናልባት ደሱ ታስታውስ እንደሆነ በእርግጥ እዚህ ዜሮ ሰባት ላይም ኤፍትሲ ላይ የተወሰነ ያየነው ነገር አለ። በተወሰነ ደረጃ ይሻላል፣ ግን አሁን ይሄ እኔ በጠበኩት መልኩ አይደለም። በተወሰነ ደረጃ ሆኖም ግን ሆኖም ግን ፅንሰ ሀሳቡን የሚሽር አይደለም። ጽንሰ ሀሳቡን አጠናክረን በቀጣይ በደንብ በሰፊው መግባት ያለብን ያሰራር ሁኔታ እንደሆነ ነው የምንረዳው። ይሄ እንግዲህ የስርንቃ ብቻ አይደለም የወረኢሉ ግብርና ምርምር ማዕከል ጋር በጋራ ነው የምንሰራው። በኋላ ይህንን ቴክኖሎጂ የማስፋቱ ላይ ከኛ ይበልጥ እንደውም እነሱ ናቸው። እኛ አሁን ብዙ ኪሎ ሜትር አቋርጠን ከዚህ በኋላ የመምጣት እንትናችን ሙሉ ለሙሉ ወደ ወሬሉ ግብርና ምርምር ማዕከል እያሳለፍን ነው የምንሄደው እና እነሱ ይህንን ቴክኖሎጂ በሰፊው የሚሄዱበት ሁኔታ እንዳለ ነው ባለን እንትን ማለት ነው ባለን ትስስር። ስለዚህ በአይምሯችሁ ምንድን ነው ምስርን በሐምሌ በጥቁር አፈር ላይ በማንጣፈፍ ማምረት ይቻላል የሚል ሀሳብ እንድትይዙ ነው። ምናልባት እንዳይበዛ ትንሽ የሚነሱ ነገሮች ካሉ የምስሩ ብቻ ጠቅላላ ስብሰባው ይኖረናል፣ ውይይቱ ይኖራል። ለምስሩ ዙሪያ ላይ ግን የሚነሱ የተወሰኑ አንድ ሁለት ሀሳቦች ካሉ እንቀበልና ወደ ጠቅላላ ወደ ነደሱ መልሳለሁ። ምናልባት የምታነሱት ነገር ካለ ምናልባት ይሄ ስራ በነገራችን ላይ ለገሄዳ ለሶስት ዓመት ሰርተናል። ለገሄዳም ካሳዬ አሉ እና ጥሩ ነገር ፈጥረን ወጥተናል። ነገር ግን ያው እንግዲህ ወቅቱ አይ ሁኔታው በደንብ ማስፋት እንዳንችል አድርጎናል። ሆኖም ግን እነ ካሳይ ኃላፊነቱን ተረክበዋል። ምናልባት እሱን እነሱ በክል በክላስተርም እያደራጁ ማሄድ የሚችሉበት ነገር ማሳየት ይችለናል። ለሶስት ዓመት አሁን ይሄም የመጨረሻችን ነው እዚህ አሁን ከዚህ በኋላ እነደሱ ናቸው ይዘውት የሚሄዱት። እኛ የተወሰነ እንትን አለ የምስራች የሚባል ዝርያ አለ ለእንደዚህ አይነት ወቅት መሆን የሚችል እሱን በደንብ እያባዛን እያሰፋን የምንሄድበት ሁኔታ ይኖራል የሚል ህሳቤ ነው። ከዛ ባሻገር ቅድም ዋግ ብያችኋለሁ። የአርሶ አደሩንም ዝርያ ወደ ኋላ አድርጎ መዝራት ይቻለ። አሁን ከምርምር የሚወጡ ዝርያዎችን ለሁሉም አርሶአደር ማዳረስ አይቻልም። ስለዚህ የአርሶአደሩ ዝርያ ጋፑን እንትኑን ክፍተቱን መሙላት መቻል አለብን። አርሶአደሩ ዝርያ እንደዚህ ቀድመን ስንዘራ ዋግ ይመተዋል ምንል ከሆነ ለዋግ መድኃኒት ማፍጠር አለብን እኛ ስንሰጥ ማለት እና እሱ መሰረት ያደረገ እዚሁ ስራ ሰርተናል። እሱን የውጤት አንድ ላይ አድርገን አስተሳስረን በቀጣይ የምናሰፋበት ሁኔታ ይኖራል ማለት ነው። እና ይህን ምስር ወደ ምርት ለመመለስ ኤሲያር የሚባል በአውስትራሊያ ከአውስትራሊያ መነሻውን ያደረገ ፕሮጀክት ድጋፍ እያደረገ ያለበት ሁኔታ ነው ያለው። እዚህ ያለ በነገራችን ላይ ሰሜን ሸዋ ጅሩ አካባቢ ሄደውበታል። ቀደም ብሎ ከኛ ቀደም ብለው በደንብ ሄደዋል። ወደኋላ አምጥተው እያመረቱ ያሉበት ሁኔታ ነው ያለው። እና እዛም እንደዚሁ ድጋፍ አለ። ሰሪንቃ ላይም ያለው ነገር አለ። እስከ ባሌ ሲናና ድረስ ፕሮጀክቱ ይህንኑ ስራ ይሰራል። እና ይህንን እንደ እኛ እንደወሎ በቃ ምስርን ወደ ምርት መመለስ መቻል አለብን። የሚለውን እንግዲህ አዲስ ነገር ሲመጣ ሙሉ ለሙሉ ንጹህ ላይሆን ይችላል። አንዳንድ ሳንካዎች ሊኖር ይችላሉ። ለሳንካው ደግሞ ወዲያው መፍትሄ መፍጠር ነው ዋናው ነገር። አሁን እኛ የምናስበው ምንድነው? ነው ከዜሮ ይሻላል ነው የመጀመሪያው። አሁን አንድ ካላልክ ወደ ሁለት ወደ ሶስት አንሄድም። አሁን ምርት ውጪ ነው ብለናል። ምስር ሰው ወደ ምርት መግባት መቻል አለብን እዛ ስንገባ ደግሞ ምርታማነቱን የሚጨምሩ ነገሮች ደግሞ በዛው ችግር የሚሆኑ ነገሮችን በዛው እንደ ምርምር ማዕከል ይዘን የምንቀጥልበት ሁኔታ ይኖራል ማለት ነው። በምስሩ ዙሪያ እንግዲህ እኔ የምለው ይሄ ነው። በጣም ተዳክመናል። ፀሐይም አለ። ምናልባት የሚነሱ ነገሮች ካሉ ምናልባት የሚነሱ ነገሮች ካሉ ከምስር ጋር ተያይዞ እሺ፣ ትክክል ነው ምንድን ነው አሁን እኛ አሁን አርሶ አደር ጥቁር አፈር ላይ እኮ እያንጣፈፈ ነው። ልዩነቱ አዘራሩ ዘርቶ ነው የሚያንጣፈፈው ስንዴውን ከዘራ በኋላ ወደዚህ ወደዚህ አድርገው የሚፋሰስ ቦይ የሚፈጥሩበት ነገር አለ። መነሻ እሱ አለ እና ሆኖም ግን አሁን ማምረት የሚለው ነው። ምስር በነገራችን ላይ እንደ ካሽ ክሮፕ ነው የሚቆጠረው። አንዱ የገንዘብ ሶርስ ነው፣ ምርጭ ነው። አሁን ከጥራጥሬ ሰብል ምስርን በዋጋ የሚበልጠው የለም። እና እንትን እናደርጋለን አሁን ለስንዴም እያወጣን ነው። የስንዴ በአንድ ኩንታል የምናገኘው ዋጋ አለ። አንድ ምስር ኩንታል፣ አንድ ኩንታል ምስር አሁን ምርታማነት አሻሻልን ስንል የስንዴ ያሻሻልንበት የኩንታል መጠንና ምስር የምናሻሽልበት እኩል ባሎ እኩል አይገመገምም። ምስር ላይ ሁለት ኩንታል አሻሻልን ማለት በጣም ቤስት ነው። ምክንያቱም አንዱ ኩንታል ዋጋው ከፍተኛ ከመሆኑ አኳያ ማለት ነው። ስንዴ ላይ ሲሆን ሰፊ እንትን ይፈልጋል፣ አምስት ስድስት ኩንታል ማለት እና እንዳል ወደ ምርት መመለሱን እናስቀድማለን። አሁን በአጋጣሚ ይሄን ፕሮጀክት ምንድን ነው ለምስር ብቻ ሳይሆን ለስንዴም ጭምር እነዚህ ጥቁር አፈር ያሉባቸው አካባቢዎች ላይ አርሶ አደሩን በቀላሉ ማኔጅ ማድረግ የሚችልበት ወይም ደግሞ በቀላሉ ውሃ ማንጣፍ የሚችልባቸውን መሳሪያዎች እያዘጋጁ ነው። የአጋጣሚ የሆነው ከመልካሳ ግብርና ምርምር መካከል ወረኢሉ፣ ለገሄዳና ዳውንት ለሳምፕል አንዳንድ ለወረዳው ለማምጣት ኦልሬዲ ተነጋግረን ጨርሰናል ሰዎቹ ጋር ማለት ነው። እና ሙከራ ነው ለእናንተ ሰጥና ትሞክሩበት አላችሁ። በተወሰነ እንትን የሚሻል ከሆነ ያንን ፋብሪኬት ማድረግ ነው፣ በብዛት ማምረት የሚቻልበትም ማለት ነው። ትክክል ነው። በጣም ለዚህ ለስንዴ ለምስር ብቻ አይደለም፣ ጤፍ ወጃማ ምናምን ጨምሮ የሚመረተው በስቃይ ነው። በጣም አርሶ አደሩ ተሰቃይቶ ነው የሚያመርተው። ያንን ፕራክቲስ የሚያሻሽል ነገር ከምርምር ይጠበቃል። እሱን እንደዚሁ ይህን የሚመለከታቸው አካላት ጋር እየሰሩበት ያሉበት ሁኔታ እንዳለ ሰምቻለሁ። ይህንን ምስርም ታሳቢ ብቻ ሳይሆን ለምስርም ቅድም እንዳልኳችሁ አንዳንድ ለሳምፕል ለሶስት ወረዳ ታሳቢ ተደርጓልና እሱም አንድ ነገር አለ። ከዛ ውጪ ከተባዩ ጋር ተያይዞ አሁን የዘራነው ዝናብ ማብቂያ ቢሆን ኖሮ የበለጠ ይሆናል። ተባዩ ምክንያቱም ዝናብ ይሄ አሁን ክሽክሽ ያልኩ በጣም ቀላል በዝናብ ይታጠባል። ዝናብ ካለ ክሽክሽ እንትን አይኖርም። ልክ ዝናቡ ሲቆምለት ሙቀቱ ይመጣል ክሽክሹ በጣም ይሰፋና እነዚህ አይታችሁ እንደሆነ በተወሰነ አንዳንድ ቦታ አይታችሁ የቅጠልና የግንዱን እድገት ሳይጨርስ ወደ አበባ ይመጣል ተገዶ ማለት ነው። ድርቆ አለ፣ ክሽክሹ አለ፣ የብዙ ችግር ስለሚኖርበት ማለት ነው። ቅድም ፈጥኖ ከመድረስ ጋር እያነሳ ነበር። አሁን እንደዚህ አይነት ነገሮች ስኬፕ ለማድረግ ርሊ የሆኑ ማቴሪያሎች ተሳቢ የሚደረጉት ለዛ ነው። ምርታማነቱ አንተ እንዳልከው ይወርዳል። ግን ለምንድን ነው የሚጠቅሙት? ተባይ ለመሸሽ የሚከሰትበት ወቅት አለ። እሱን ለመሸሽ እነዚህ ፈጥነው የሚደርሱ ዝርያዎች ላይ ማርክ ይደረጋል። ምርት ሳይሆን የሚታየው ምንድን ነው? ማምለጥ ነው። ከችግሩ ማምለጥ፣ ከተባይ ማምለጥ፣ ከበሽታ ማምለጥ፣ ከቀድሞ ከመድረስ ማምለጥ፣ ከውርጭም ሊሆን ይችላል። አሁን አንዳንድ በውርጭ ይጠቀዋሉ። ይሄ አሁን በውርጭ አይጠቃም። ያኛው ቀድሞ ዘግተው የሚዘሩት ያርሶ አደሩ ውርጭ ያጠቋዋል። ውርጭ የሚመጣበት ሁኔታ አለ። አስኮካይታ ብላይት ሊመጣበት የሚችልበት አጋጣሚ እነዚህ እነዚህን ማምለጥ ይቻላል የሚል ነው እንግዲህ የዘር መጠኑ የማዳበሪያ አጠቃቀማችን አሁን እንደተባለው ከጉልበት ጋር ከጉልበት ወጪ ጋር ተያይዞ ስራዎች እየተሰሩ ነው የመጀመሪያው ምንድነው ዝርያ ነው ዝርያ አውጥተናል ከዛ አሰራር ነው አሰራሩን እየጀመርን ነው ሌሎች የሚያጠናክሩ ነገሮችን ይዘን እንቀጥላለን ማለት ነው በጣም ታንኪዎች እናመሰግናለን